ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ የሰባት ሰዓት የስፖርት ዘገባ ይዘን ቀርበናል። ከዘገባዎቹ ጋር ዮናስ ተሾመነኝ በቻን ውድድር ከጅቡቲ ጋር ጨዋታውን የሚያደርገው ኢትዮጵያ ብሔራዊ ቡድን በድሬዳዋ ልምምዱን በመስራት ላይ ነው። የቡድኑ አባላት ከሜዳ ውጭ የሚደረግ ጨዋታ ለማሸነፍ ጥሩ ተነሳሽነት ላይ መሆናቸውን አሰልጣኝ አሸናፊ በቀለ ተናግረዋል። እስካሁን ምንም የተጫዋች ጉዳት አለመኖሩንም አሰልጣኙ አክለዋል። ቅዳሜ 10 ሰዓት ላይ በጅቡቲ በሚደረገው ጨዋታ ብሔራዊ ቡድኑ ሐሙስ ወይም አርብ ወደ ቦታው የሚያቀና እንደሆነ አሰልጣኝ አሸናፊ ተናግረዋል። ጨዋታው የሚደረግበት ስታዲየም ግን እስካሁን አልታወቅም ብለዋል። ለብሔራዊ ቡድኑ ጥሪ የተደረገላቸው የቅዱስ ጊዮርጊስ ተጫዋቾች በኢንተርናሽናል ጨዋታ ምክንያት አለመቀላቀላቸውም አሰልጣኙ አስታውቀዋል። በኢትዮጵያ ከፍተኛ ሊግ ምድብ ለ ጅማ ከተማ ለመጀመሪያ ጊዜ ኢትዮጵያ ፕሪሚየር ሊግን ተቀላቀለ። ትላንት ባደረገው ወሳኝ ጨዋታ ውልቄቴ ከተማን ሶስት ለአንድ አሸንፏል። ከጨዋታው በኋላ የጅማ ከተማና ውልቄቴ ከተማ አሰልጣኞች አስተያየታቸውንም ሰጠዋል። ሙልጌታ ክፍሌ ተጨማሪ ዘገባ አለው። በኢትዮጵያ ከፍተኛ ሊግ ምድብ ለ ጅማ ከተማ በታሪኩ ለመጀመሪያ ጊዜ በቀጣዩ የውድድር ዘመን ፕሪሚየር ሊጉን መቀላቀሉን አረጋግጠዋልም በሜዳ ውልቄቴ ከተማን አስተናግዶ ሶስት ለአንድ በሆነ ውጤት አሸንፈዋል። ኤኖክ ማሪ ቀዳሚውን ጎል በማስቆጠር የጅማ ደጋፊዎችን በደስታ አስፈንጥዘዋል። ከዚህ ጎል መቆጠር የተወሰኑ ደቂቃዎች በኋላ በወልቂጤ ከተማና ጅማ ከተማ ደጋፊዎች መካከል ግጭት መፈጠሩን ተከትሎ ጨዋታው ቢቋረጥም የጸጥታ ኃይሎች ጉዳዩን ካረጋጉት በኋላ እንደገና ጨዋታው እንዲጀመር ተደርጓል። በዚህም በሁለተኛው አጋማሽ ኤኖክ ማሪ ለራሱና ለቡድኑ ሁለተኛው ጎል አስቆጥሯልም። አቅሌሲያስ ግርማ የቡድኑ ሶስተኛ ኳስ ከመረብ ያገናኘው ተጫዋች ነው። በጨዋታው የጅማ ከተማ ከፍተኛ ጎል አስቆጣሪው ተጫዋች ተመስገን ገብረኪዳን በሁለት ቢጫ ካርድ ከሜዳ ተሰናብቷልም። አክሉ ተፈሪ የወልቅጤ ከተማን ብቸኛ ጎል አስቆጥሯል። ጨዋታውም ሶስት ለአንድ በሆነ ውጤት ተጠራቋል። ኳስ ጨዋታው ግን ይቀጥላል። ኳስ ጨዋታው ግን አሁን ባለበት ሁኔታ የሚቀጥል ከሆነ የነበረው ነገር እጅግ በጣም ደስ የሚል ነው። ዛሬ ነው ግን ደስ የሚለው፣ ከዚህ በፊት የነበሩ ቀኖች ግን በጣም በጣም ከሚገባው በላይ የውጥረት ቀናቶች ነበሩና እግዚአብሔር ይመስገን እዚህ ደርሰናል። እጅግ በጣም ደስ ብሎኛል። እንግዲህ ደጋፊዎች ያው ምናልባት ከጠዋት ጀምሮ እናንተ ወይም ከትናንት ጀምሮ ተመልክታቸዋል ከእኛ ባልተናነሰ ውጥረት ውስጥ ነበሩና በዚህ አጋጣሚ ደጋፊዎቹንም በተለይ የከተማውን ወይም የክለቡን ስራ አስፈጻሚ ኮሚቴ አባላቶችን እውነት ከኛ በላይ የተጨነቁና ብዙ ነገር ሰፖርት ያደርጉን ስለሆነ በእውነት በጣም በጣም ላመሰግናቸው እወዳለሁ። በዚህ አጋጣሚ እንኳን ደስ አላችሁ ላለሁ። በተመሳሳይ በኢትዮጵያ ከፍተኛ ሊግ የምድብ ሀ ወልዋሎ አዲግራት ዩኒቨርሲቲ ወደ ፕሪሚየር ሊጉ በቀጥታ አድጓል። ትላንት ከመቅለይ ከተማ ጋር ያደረጉትንም ጨዋታ አንዳቻ በሆነ ውጤት ነው የተጠናቀቀው። ከጨዋታው በኋላ የሁለቱም ክለብ አሰልጣኞች አስተያየት ሰጥተዋል። አብረን እንከታተል። ይህንን ቡድን ከክልላችን አንድ ቡድን ካሳለፍኩ የአፍሪካ ዋንጫ እንደበላ ቆጥረዋለሁ ብዬ ነበር። ስለ እውነት ያን ያክል ደስታ ነኝ። ደስታ አሁን ሙሉ እንዲሆንልኝ ደግሞ መቀሌ ደግሞ ከእኛ ጋር ሁለተኛው ሆኖ ቢያልፍ የክልሉ የተነሳሳው ስፖርት እንትን ይላል እና እኔ እጅግ በጣም ደስታ ተሰምቶኛል። ተጋጣሚያችን እኩል ከኛ ኮምፒት የሚያደርግ ቡድን ነው። በጣም ኤክስፔሪንስ ተጫዋች ያሉበት ቡድን ነው። ፕሪሚየር ሊግ የተጫዋቱ ምናምን እኛ ድማ አብዛኛው ወጣቶች ናቸው። ነገር ግን እኛ መጀመሪያ አርባ አምስት ደቂቃ ያገኘናቸው ሶስት ኳሶች ብንጠቀምባቸው እዛ ላይ ጨዋታ ያልቅ ነበር። በጣም ደስ የሚል ስሜት ነው። በጣም ደስ የሚል የተለየ ስሜት ነው። ሰማ እኔ ጃ ስሜት መግለጽ አልችልም። መውቀጣትሩ ለራሱ አልችልም። በጣም ደስ ብሎ አረጋግጠንም ቢሆን የደርቢ ስሜት ስለማይጠፋ በጣም ከባድ ጨዋታ ነበር ለኛ። እግዚአብሔር ይመስገን በጣም ትልቅ ደስታ ሰምቶኛል። ከረፍት በፊት ከረፍት በኋላ ብዙ ኳስ ስተናል። ይህንን እድል ባለመጠቀማችን ቀጣዩ ፌዝ መስራት አትችልም አሁን የሚለውን ህጉ ሰባት ጎል ካገባን ብቻ ነው የምናልፈው። ግን የመጀመሪያ የተገኘው እድል ከተጠቀምክበት ነው መቁጠር የምትችለው። ስለዚህ ዘግይተን ያገባ ነው ማለት ይቻላል፣ ያንን አንድ ጎል ያገባ ነው። ስለዚህ ለደጋፊው ክብር ሲባል ውጤቱ ይዘን ለመውጣት ብለን የሰራነው ስራ ነበረ። እሱም አልተሳካም። አንድ ስህተት ፈጥረናል፣ እሱም መማሪያ የሆነናል ለሚቀጥለው ግን፣ ቡድናችን ዛሬ ውጤት ይገባው ነበረ ብያ ስ የዚህ አመት እቅዳችን ዋናና መሰረቱ ፕሪምየር ሊግ መግባት ስለሆነ የድሬዳዋ አንድ ያለን እድል አንድ ያለን እድል ተጠቅመን ፕሪምየር ሊግ ለመግባት ነው የሚጫወተው። በሱዳን አስተናጋጅነት በተካሄደው የ29 የኦሎምፒክ አፍሪካ ፉትቦል ኔት ውድድር የኢትዮጵያ ፉትቦል ኔት ቡድን አንደኛ በመውጣት አሸናፊ ሆነ። ቡድኑ አሸናፊ የሆነው ሱዳንን ከወከሉት ሶስት የኦሎምፒክ አፍሪካ ማዕከል ቡድኖችና ከሶማሌ ቡድን ጋር ተወዳድሮ ነው። በውድድሩም የሱዳኑ አምዱርማን ሁለተኛ ሆኖ አጠናቋል። አሸናፊ የኢትዮጵያ የፉትቦል ኔት ቡድን በአዲስ አበባ ቦሌ ኢንተርናሽናል ኤርፖርት ደማቅ አቀባበልም ተደርጎለታል። በአቀባበል ስነስርአቱ ላይ የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚደንት ዶክተር አሸብር ወልደ ጊዮርጊስ የወጣቶችና ስፖርት ሚኒስትር ደኤታ አቶ ተስፋይ ገዙ ተገኝተዋል። እናንተ የነገ ሀገር ተስፋዎች ባስመዘገባችሁ ታምርቅ ድል ተደስተናል ሲሉ ዶክተር አሸብር ተናግረዋል። ሚኒስትር ደኤታው አቶ ተስፋይ ገዙን ተተኪዎች አትሌቶች ብቻም ሳትሆኑ በስፖርቱ ሴክተር የሀገሪቱ አመራር የመሆን እድል አላችሁ በርቱ ብለዋል። ኢትዮጵያ ፉትቦል ኔት ውድድር ከዚህ ቀደም ባደረጋቸው ሁለት ተመሳሳይ ውድድሮች የወርቅ የዋንጫና የነሀስ ሽልማት ለሀገሩ ማምጣቱ የኢትዮጵያ ኦሎምፒክ ኮሚቴ ኮሚኒኬሽን አስታውቋል። የኦሮሚያ ታዳጊ ፕሮጀክት ዓመታዊ ውድድር ትናንት በአዳማ ከተማ ተጀመረ። ከ30 የዞንና የከተማ አስተዳደሮች የተውጣጡ ከ3050 በላይ ታዳጊዎች በ13 የስፖርት አይነቶች ይወዳደራሉ። ደረሰ ያለው ተጨማሪ ዘገባ አለው። አስራ ሶስት የስፖርት አይነቶች የተካተቱበት አምስተኛው የኦሮሚያ አቀፍ የታዳጊዎች ስፖርት ውድድር በአዳማ ከተማ ተጀምሯል። ከአስራ አምስት ዞኖችና ከአስራ አምስት የከተማ አስተዳደሮች የተውጣጡ ከሶስት ሺ አምስት መቶ በላይ ታዳጊ ስፖርተኞች ተካፋይ ሲሆኑ አንድ ሺ አምስት መቶ የሚሆኑ ሴቶች ናቸው። በዘንድሮ ውድድር ትኩረት ተሰጥቶ ታዳጊዎች ላይ የእድሜ ምርመራ በማድረግ ወደ ውድድር እንዲመጡ መደረጉንም የኦሮሚያ ወጣቶችና ስፖርት ቢሮ ገልጿል። ለአስራ አምስት ቀናት በሚቆየው ውድድር አትሌቲክስ በአሰላ ከተማ የሚካሄድ ሲሆን አስራ ሁለቱ የስፖርት አይነቶች በአዳማ ከተማ ይከናል ወናሉ ነው የተባለውም የአዳማ ከተማ ከንቲባ ወይዘሮ አዳነች አበበኝና የክልሉ ከፍተኛ ኃላፊዎች ተገኝተው ውድድሩን አስጀምረዋል። ቡልችንሲ መጋላ አዳማስ ሰገንታ ከናፍ ጥየፈና ጉዳ ከኑን ጉዳቶ ተበሩ መጋላ የአዳማ ከተማ አስተዳደር ለዚህ ፕሮግራም ትልቅ ትኩረት በመስጠት የከተማዋ ታዳጊዎች ክልሉንና ሀገርን ለመወከል የሚችሉ ወጣቶችን ለማፍራት በሰራ ነው ስራ ውጤት ማስመዝገብ ጀምረናል። በመክፈቻው አዳማ ከተማ ደቡብ ምዕራብ ሸዋን በእግር ኳስ 13 ለምንም በሆነ ፍጹም የበላይነት አሸንፏል። በሁለቱ የፕሮጀክት ቡድን መካከል የዝግጅት ልዩነት በግልጽ የተስተዋለበት ሲሆን ውጤቱም ይህን አረጋግጠዋል። በኦሮሚያ 283 ፕሮጀክቶች በክልልና በፌዴራል የሚታገዙ ሲኖሩ በዞንና በከተማ አስተዳደር የተቋቋሙ 860 ፕሮጀክቶች መኖራቸው ታውቋል። ትናንት በተካሄዱት ውድድሮች በወንዶች እግር ኳስ ጅማ ዞን ሞጆ ከተማን ሁለት ለአንድ፣ አርሲ ዞን ምዕራብ ሸዋ ዞንን ሶስት ለሁለት አሸንፈዋል። ጉጂ ዞን ነቀምቴ ከተማን፣ ሱሉልታ ከተማ ሻሸመኔ ከተማን በተመሳሳይ ሶስት ለአንድ ሲረቱ፣ ለገጣፎ ከቦረና ዞን አንድ ለአንድ ተለያይተዋል። በሴቶች እግር ኳስ አርሲ ዞን ለገጣፎን አራት ለዜሮ ሲረታ፣ ሻሸመኔ ከተማ ካዳማ ከተማ እንዳቻ ተለያይተዋል። ውድድሩ በሌሎች ስፖርቶችም እንደቀጠለ ነው። የአዲስ አበባ ጤና ስፖርት ማህበር 24 ተኛ ዓመት የክረምት እግር ኳስ ሻምፒዮና በቢሾፍቱ ስታዲየም ተጀመረ። ጤና ማህበረሰብን ለመፍጠር የሚደረገው እንቅስቃሴ ለማገዝ የተመሰረተው ማህበር ዘንድሮ በተለያዩ የእድሜ ካታጎሪዎች 43 ተካፋይ ቡድኖችን ማካተቱ ታውቋል። በጣት በሚቆጠሩ የጤና ቡድኖች የጀመሩት እንቅስቃሴ ተቀባይነት አግኝቶ በክልሎችም ተመሳሳይ ጤና ማህበራት መሰረታቸው እንዲጣልና የሀገር አቀፍ ውድድር እንዲጀመር ማህበሩ የበኩሉን ድርሻ መወጣቱን ፕሬዚደንቱ አቶ ተፈራ ደንበል ገልጸዋል። የ29 ሻምፒዮና መክፈቻ የተለያዩ የቢሾፍቱ ማዘውተሪያ ስፍራዎች 19 ጨዋታዎች ተካሂደዋል። በተመዘገበው ውጤት መሠረትም ከ50 ዓመት ዕድሜ በላይ አማኑኤል ወንድማማቾች ማቾች፣ ከ40 ዓመት በላይ አቃቂ ቃሌቲ፣ በሌላው ከ35 ዓመት በላይ ምድብ ሸራተራና ደጃዝማች ውቤ ተጋጣሚዎቻቸውን ማሸነፋቸውን ማህበሩ ገልጿል። ወደ ውጭ ዘገባ ስናልፍ ሩሜሎ ሉካኩ በ75 ሚሊዮን ፓውንድ ማንቸስተር ዩናይትድ ተቀላቅሏል። ከቡኑ ጋርም ልምምድ መጀመሩም ታውቋል። አርሰናል አሌክሲ ሳንቼዝን ለሌላ ክለብ ለመሸጥ ፍላጎት እንደሌላቸው አሰልጣኝ አርሰን ቬንገር ተናግረዋል። በአሜሪካ እየተካሄደ ባለው 14ኛው የሰሜን መካከለኛ አሜሪካና ካሪቢያን ዋንጫ ዛሬ ኮስታሪካ ካናዳን፣ ሁንድራስ ፍሬንች ጉያናን ይገጥማሉ። በመቶ ሰላሳ አንደኛው የዌምብልደን ሜዳ ቴኒስ ሻምፒዮና ራፋኤል ናዳልና አንጀሊካ ከርበር ከውድድሩ ተሰናበቱ። የአምናው አሸናፊ አንዲመርና ሮጀር ፌደረርን ተጋጣሚዎቻቸውን አሸንፈዋል። ተመልካቾች፣ የእሳቱ የስፖርት ዘገባ ተጠናቋል። መልካም ቀን።